ተመልካቾቻችን እንደምንሰንብታችኋል። አዲስ ወር ተጀምሯል። የተለያዩ ጤና ነክ ጉዳዮችን እያነሳን አብረን ቆይታ እናደርጋለን። በዛሬ መሰናዷችን ከባለፈው ሳምንት የቀጠለና ትኩረቱን የጨጓራ ሕመም ላይ ያደረገ መሰናዶ እንዲሁም ደግሞ በቅምሻ ፕሮግራማችን ደግሞ ስለ አይን ብርሃን ተቀባይ መላቀቅ ችግር ነው የምናስቃኛችሁ። እንግዲህ አይናችን እጅግ አስፈላጊ ከሆኑ የሰውነታችን ክፍሎች መካከል አንዱ ነው። አይን እንዲመለከት ደግሞ ብርሃንን ማየት ግድ ይለዋል። እንግዲህ የብርሃን ተቀባይ የሆነው ሬቲና ደግሞ በተለያዩ ችግሮች ምክንያት ጉዳይ ይችላል። እኛም በዚህ ዙሪያ ነው መሰናዶ ያዘጋጀንላችሁ። የብርሃን ተቀባይ መጎዳት መንስኤዎችና ምልክቶች እንዲሁም ደግሞ ሕክምናው በአዲስ ሕይወት ቅምሻ ወደ እናንተ ይደርሳል። እስከ ፕሮግራማችን መጨረሻ ድረስ ከኛ ጋሩ መልካም ጊዜ። ሬቲና ወይም በአማርኛው የብርሃን መቀበያ የምንለው ክፍል አይናችን ብርሃን ካስገባ በኋላ የተቀበለው መልእክት ወደ ጭንቅላት ለመሄድ የሚጀምረው የአይናችን ዋናው መሰረታዊ ክፍል ነው። ምናልክ እንደ ፎቶ ፊልም ወይ እንደዛ ልንወስደው እንችላለን። የኢሜጅ ወይም ደግሞ ምስል መስራት የሚጀመረው ሲግናል መልእክቱ መጀመሪያ ላይ የሚሆነው የዚህ ብርሃን መቀበያ ክፍል ይሆናል። ማለት ወደ አይምሮ ለመላክ የመልእክቱ የሚጀመርበት የአይኑ መሰረታዊ ክፍል ነው። የብርሃን መቀበያ መላቀቅ ስንል መጀመሪያ የብርሃን መቀበያ ሁለት በመሰረታዊነት ከፍለን የምናያቸው ክፍሎች አሉ። አንደኛው ዋናው የነርቮ ክፍል ወይም ኒውሮሴንሰሪ ሬቲና የምንለው በውስጡ ብዙ አይነት ለብርሃንን ተቀበለው ወደ ሚቀጥለው መልእክት ለመቀየር የሚያገለግሉ ክፍሎች ይኖሩታል። ሁለተኛው ለዚህኛው ክፍል ድጋፍ የሆነውና ምግብ የሚያደርስለት ቆሻሻዎችን የሚያስወግድለት የጀርባው የረቲና ክፍል ወይም ረቲናል ፒግመንት ኢፒቴሊም ይባላል። ስለዚህ ረቲና ለቀቀ የምንለው የነርቡ ክፍል ወይም ኒሮሴንሰር ረቲናው ከረቲናል ፒግመንት ኢፒቴሊም ሲለያዩ ማለት ነው። ወደ መንስኤዎቹ ከመሄዳችን በፊት ሶስት አይነት አሉ። የብርሃን መላቀቅ በሶስት ይከፈላል። አንደኛው ሬግማቶጀነስ ሬቲናል ዲታችመንት ይባላል። ይህ ማለት አይኑ ላይ በተለያየ ምክንያት ቀዳዳ ይፈጠርና በቀዳዳው ውስጥ የቀጠነው የአይኑ የጀርባው ፈሳሽ ክፍል ወይም ቪትረስ የሚባለው በዛ ገብቶ ኒውሮሴንሰር ሬቲና ወይም መሰረታዊ የነርቡን ክፍል ከጀርባው ከምግብ ከሚያቀብለው ከሬቲና ፒግመንት ኢፒቴሊየም ያላቅቀዋል። ሁለተኛው ትራክሽናል ረቲናል ዲታችመንት ይባላል። ብዙ ጊዜ አዲስ የደም ስሮች ይበቅሉና ወይ ደግሞ ተጓዳኝ ስጋ ነክ ነገሮች በረቲናው ወይ ብርሃን መቀበያ ክፍሉ ከላዩ ላይ ይበቅሉና ቀዳዳ ብዙም ሳይፈጠር ይጎትቱታል። ሲጎትቱት ረቲናውን ያላቀቁታል ማለት ነው። ሶስተኛው አይነት ኤግዙዴቲ ረቲናል ዲታችመንት ይባላል። ኤግዙዴቲ ረቲናል ዲታችመንት የሚባለው ከጀርባ ያለው አይን ደም ለጋሹ ክፍል ወይም ኮሮይድ የሚባሉ ቪዝሎች በተለያየ የአይን ቁጣ ወይ ደም ግፊት ሲኖር፣ ሌላም ተጓዳይ በሽታዎች ለምሳሌ እንደ ካንሰር አይነት ተሰራጭቶ ወደ አይን የሚመጣ ሲሆን የደም ስሮቹ ግድግዳቸው ይላላና ድጋፉ ላይ ጫና በመፍጠር ውሃ ማፍሰስ ሲጀምሩና ሬቲናው ከድጋፉ ይላቀቃል። እነዚህ ሶስቱ መሰረታዊ የሬቲና ሊታችመንት አይነት ናቸው። አንዱ ከሌላው ጋር ሊቀላቀል ይችላል። ብዙ ጊዜ ደግማቶጀነስ ወይም ቀዳዳ ያለው ትራክሽናል ከሚባለው ጋር የመቀላቀል እድል ይኖረዋል። ለምን በቆየ ቁጥር ሲጎትት ቀዳዳ ሊፈጠር ስለሚችል። መንስኤዎቹ ብዙ ጊዜ የሚያጋጥመው አይን ላይ ማንኛውንም አይነት ምት ወይም አደጋ ከደረሰ ረቲናው ላይ ወይም ከጀርባ የብርሃን መቀበያ ክፍሉ ላይ የመቀደድ አደጋ በመፍጠር በሂደት እረቲናውን ሊያላቀቀው ይችላል። ስለዚህ ማንኛውም አይናችን ላይ የሚደርስ ከባድ ሆነ ቀላል ጉዳት የጊዜ ልዩነት እንጂ እረቲናውን የማላቀቅ አደጋ ይኖረዋል። ሁለተኛው ማንኛውም አይነት የአይን ላይ የሚሰሩ ኦፕሬሽኖች፣ የውስጡ ኳሱ ላይ የሚደረጉ ቀዶ ሕክምናዎች ለምሳሌ እንደ ሞራ መክፈፍ የግላኮማ ኦፕሬሽን ወይም ሌላ ከበድ ያሉ የውስጥ ኦፕሬሽን የሚደረጉ የተፈጥሯዊ አብሮ የመኖር ተዋደው እና ተዛምዶ የሚኖሩ የአይን ክፍሎችን ስለሚያዛባ ሬቲናው የመልቀቅ አደጋ ያጋጥመዋል። ሌላው ሶስተኛው ትልልቅ ቁጥር መነጽር የሚያደረጉ ሰዎች በተፈጥሮ ሾርት ሳይት ወይም ቅርብ የሚያዩ ሩቅ የማያዩ ሰዎች የአይናቸው መጠን ርዝመቱ ከሌላው ስለሚበልጥ ረቲናው ወይም ብርሃን መቀበያው ክፍል ከሌለው ጤነኛ ከሆነ የሳሳና የተወጠረ ስለሆነ በቀላሉ ቀዳዳ የመፍጠር እና ረቲናው የመልቀቅ እድሉ ከፍተኛ ነው። በጣም ትንሽ የሆነው ግን አይኑ ሲቆጣ ውስጣዊ መቆጣት ነገሮች ካሉ ረቲናውን የማላቀቅ ነገር ሊኖር ይችላል። ስኳር በሽተኛ ስኳር በሽታ ያለበት ሰው በብዛት ቅድም ያልኩትን ትራክሽናል ረቲና ሊታችመንት የሚባለውን በሰዓቱ ካልታከመና አግባብ ያለው ክትትል ካልተደረገ ረቲና የመላቀቅ እድል ይኖረዋል። ኤግዙዴቲቭ የሚባለውን ረቲና ሊታችመንት የሚያመጡት ወይም ውሃ የሚቋጥረውን አይነት ከጀርባ የሚመጣው ብዙ ጊዜ ደም ግፊት ካለ፣ የውስጣዊ ሰውነት የመቆጣት አይነት በሽታዎች ሲኖሩ፣ እነዚህ ተላላፊ በሽታ የምንላቸው እንደ ቲቪ ሲፊሊስ፣ እንደዚህ የምንላቸው በሽታዎችም የደም ስር በማዳከም እንደዚህ የማላቀቅ አንዳንድ ደግሞ እጤዎች ወይም ካንሰር ለምሳሌ ሴቶች ላይ እንደ ብረስት ካንሰር፣ ወንዶች ላይ እንደ ፕሮስቴቲክ ካንሰር አይነት ነገሮች ወደ አይን ሲሰራጩ መጀመሪያ የሚከሰተው ሬቲና ወይም ብርሃን መቀበያ ዋና ዋና ምልክቶች እንደዚህ አይነት ችግር ሲከሰት ሊመጡ የሚችሉት አንዱና የመጀመሪያው ምልክት ፍሎተር ወይም ደግሞ በእይታ ላይ የሚታዩ ባዕድ የሆኑ ውርውር የሚሉ ነገሮች። አንዳንዱ ሰው እንዲያውም ለመያዝ ይሞክራል፣ አይያዙም፣ ግን አይን ውስጥ ያሉ ነገሮች ናቸው እዚህ ጋር ጥላ ፈጥረው ነው የሚታዩት። የእነዚህ ውርውር ብለው የሚታዩ ነገሮች መጠናቸው መጠናቸውና ብዛታቸው የረቲናውን የመልቀቅ ምልክት ሊያሳዩን ይችላሉ ሌላው ብልጭታ ነው ወይም ፎቶፕሲያ ወር እንለዋለን በይታ በሆነው አንደኛው የይታ አድማስ ላይ ብልጭ የሚል ታይቶ የማይታወቅ ነገር ይፈጠራል ያ ማለት የአይኑ ፈሳሽ ክፍል ረቲናው ላይ በሚፈጥረው መጓተት ጫና ይህን አይነት በአድ የይታ አይነት ይፈጠራል ሌላው በአንዱ የእይታችን አድማስ ከታች ከላይ ከጎን ወይም በቀኝ በግራ የእይታ መጋረድ በአንድ አቅጣጫ በኩል እየባሰ ሲሄድ እንደ ድንገት ህመም የሌለው እይታ መቀነስ ወይም እስከ መጥፋት ድረስ ምልክት ናቸው። እነዚህ በደረጃ የሚታዩ ናቸው። መጀመሪያ ላይ ውሮ ሚል ይታያል፣ ብልሽታ ሊኖር ይችላል። እየቆየ ሲሄድ እይታ መቀነስና መጋረድ እንደዚህ የሬቲና መልቀቅ ወይም የብርሃን መቀበያ ከቦታውን መገንጠል በአይኑ ህክምና ድንገተኛ ነው። ወዲያው መፍትሄ ወይም ህክምና የሚፈልግ ጉዳይ ነው። ለምን ሬቲናው ለቆ በቆየ ቁጥር፣ ቀናት ሳምንታት በተቆጠሩ ቁጥር ምግብ ስለማያገኝ ለማየት የሚያገለግለው የነርቭ ክፍል እየደከመና እየሞተ ይሄዳል። ስለዚህ እሱን ለመከላከል ይህን አይነት ምልክት ያለበት ሰው ቅድም የገለጽኳቸውን አስቸኳይ የሆነ የአይን ምርመራና ህክምና ያስፈልገዋል። ተሎ ህክምናው ከተደረገ እይታው እንደነበረው እንኳን ባይመለስ የተቀራረበ እይታ መመለስ ይቻላል። በቆየ ቁጥር ግን እንደው መም የለውም ይሻለኛል፣ ሌላ ሊሆን ይችላል በሚል ስንቆይ ሬቲናው በቆይታ እየተጨማተረና እየተወሳሰበ ስለሚሄድ ህክምናውም ይከብዳል፣ ውጤቱም ውስን ይሆናል። እና ለዚህ በሽታ ምርመራ የምንጠቀማቸው የተለያዩ መሳሪያዎች አሉ። ይሄኛው ሲትላፕ ባይ ማይክሮስኮፕ ይባላል። ይህንንም ከተለያዩ ሌንሶች ጋር በመጠቀም ውስጡ ረቲናውን ማየት እንችላለን። እነዚህ ሌንሶች ናቸው። ይህንን የረቲናውን ክፍል በደንብ ሙሉ ለሙሉ እስከውስጥ ድረስ ያሳዩናል። መሳሪያችን በመጠቀም ሌሎች ኢንዳይሬክት ኦፍታልሞስኮፕ የምንላቸው አሉ በእሱ የሌላ ተጓዳኝ በሽታ ከሌለ የሞራ ወይ የመስታወት ጠባሳ ነገር 90 ፐርሰንት በዚህ መሳሪያ ብቻ በሽታውን ማወቅና የመጨረሻው ደረጃ መድረስ እንችላለን። በመመራ ሕክምናው የለቀቀ ሬቲና እዚህ ጋር ምስል ለማሳየት እሞክራለሁ። ሬቲና ሲለቅ ብዙ ጊዜ ረግማቶጅት የምንለው ቀዳዳ ይፈጥራል። ቀዳዳው ፈጥሮ ረቲናው ካለቀቀ ወዲያውኑ ሌዘር በሚባል እንደ መቀምቀም ወይም ዙሪያውን ቀዳዳውን እንዳይቀጥል በማድረግ ረቲናውን ከመላቀቅ መጠበቅ ወይም መከላከል ይቻላል። ቆይቶ ግን ከመጣ ረቲናው ይለቃል። ረቲናው ሲለቅ በኦፕራሲዮን ቀዳዳውን የሚደፍኑ የተለያዩ አይነት የህክምና አይነቶች እናደርጋለን። ከውጭና ከውስጥ የምንለው አለ። ከውጭ ከሆነ ድጋፍ አድርገን እዚህ ጋር እንደ ሌዘሩ ወይ ሌላ ክራዮ የሚባል በማቀዝቀዣ ቀዳዳውን ለመድፈን ቁጣ በመፍጠር ጠባሳ እንዲፈጥር እንዲደፍን እናደርጋለን። ድጋፍ እናደርጋለን። ፈሳሹን ወይ በማፍሰስ ወይ ደግሞ እራሱ እንዲመጥ እድል በመስጠት ሬቲናው ወደ ቦታው እንዲመለስ ይደረጋል። ከውስጥ ከሆነ ደግሞ የአይን ፈሳሽ ክፍሉ ይታጠብና ውስጥ ያለውን ከሬቲናው ጀርባ ወይም ከብርሃ መቀበያ ጀርባ የተቋጠረውን ውሃ በማድረግ ድጋፍ የሚሆኑ የተለያዩ አይነት ውስጥ የሚደረጉ ግብአቶች አሉ። እሱን በማድረግ ሬቲናው ወደ ቦታው በመመለስ ሰዎችን እይታቸው መታደግ ይቻላል። ተሎ ከመጡ በተለይ ከአንድ ሳምንት በፊት ከሆነ ውጤቱ በጣም አመርቂ ይሆናል። በቆየ ቁጥር ከሆነ ግን የሚመጣው የእይታ መጠን ወር፣ ሳምንት እንዲ የገፋ በሄደ ቁጥር ግን የሚመጣው የእይታ መጠን ውስን እና የተገደበ ግን ያም ቢሆን የሚታከምና እይታ ሊሰጥ የሚችል ሕክምና ማድረግ መነጸር የሚያደርጉ ሰዎች በተለይ ሾርት ሳይትድ ማዮፒያ የሚባሉ አይነት ችግር ያለባቸው ህብረተሰብ ክፍሎች ቢያንስ በዓመት አንድ ጊዜ ዓይናቸውን ሙሉ ዓይን ምርመራ ማለት ጠብታ አድርጎ የብርሃን መቀበያ ክፍሉን እስከ መጨረሻው ክፍሉ ድረስ በማየት በጊዜ ቀዳዳዎች ካሉ በሌዘር ወይ ደግሞ በማቀዝቀዣ ከራይ በሚባል ሊደፈኑ እና ሬቲናው መላቀቅ ሊከላከል ስለሚችል እሱን ቢያደርጉ ዓመታዊ ምርመራ ቢያንስ ቢያደርጉ። ውርውር የሚል ነገር በእይታ ላይ የሚታዩ የሚንቀሳቀሱ ነገሮች ብልሽ ተያየ ሰው ግን ይሻለኛል፣ ለውጥ ይመጣል ብሎ ከመጠበቅ ያለውን ሁኔታ አረጋግጦ፣ የበሽታው አይነት ይህንን ያመጣው ምን እንደሆነ አረጋግጦ መቀመጥ ያለበት እንጂ ይህ ነገር ቀላል ነው ካለ በኋላ ወደ ባሰ ችግር ይሄዳል። አይኑ ላይ ኦፕሬሽን የተሰራለት ሰው አንዴ ተሰርቶልኛል ብሎ በተለይ ሞራ እና መሰል ኦፕሬሽኖች አይን ኳስ ላይ የሚደረጉ አመታዊ የሆነ ምርመራ ያስፈልጋል። ከዛ ውጭ ግን ምልክቶች፣ የተለየ እይታ መቀነስ፣ መጋረድ በተለያየ አቅጣጫ ከመጣ ግን ቀጠሮም ምንም ስለማይሆን አስቸኳይ ጉዳይ ስለሆነ ወደ ሕክምና ተቋም በአስቸኳይ ቢቀርቡን